ዛሬ ደግሞ ኤልኤችም ቴልሻዳይ ጋር በመተባበር ማክሰኞ በ12 ሰዓት ተኩልና ሮብ በ8 ሰዓት ለሚተላለፈው ፕሮግራም ቃል ለማቅረብ የፈለግኩት ከነህምያ መጽሐፍ ይሆናል። ብዙውን ሳይሆን ጥቂቱን ክፍል እናያለን። እና ለመግቢያም እንዲሆነን ምዕራፍ አንድ ጥቂቱን ክፍል እናነባለን። ቃሉም እንዲህ ይላል፤ የአካልያ ልጅ የነህምያ ቃል በሃያኛው ዓመት በካሴሉ ወር እንዲህ ሆነ፤ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ፣ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿም በሳት ተቃጥሏል አሉኝ። ይህንም ቃል በሰማው ጊዜ ተቀምጬ ያለቀሱ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት ጾምና ጸልይ ነበር። እንዲህም አሉ። አቤቱ የሰማይ አምላክ ሆይ የሚወዱህን ትእዛዝህን ለሚያደርጉ ቃል ኪዳንና ምሕረትህ የምትጠብቅ ታላቅና የተፈራህ አምላክ ሆይ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌትና ቀን የምጸልየውን ጸሎት ሰማ ዘንድ ጆሮህ ያድምጥ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ። እኔና የአባቴም ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሠርተናል። ለባሪያም ለሙሴ ያዘ ሰውን ትእዛዝ፣ ስርዓት፣ ሕግም አልጠበቅም። አሁንም ብትታላለፉ በአሕዛብ መካከል እበትናቸዋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰበስባቸዋለሁ ስሜም ሚኖሩበት ዘንድ ወደ መረጥሁት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዝኸውን ቃል እባክህን አስብ። እነዚህም በታላቅ ኃይልና በብርቱ እጅ የተቤዣቸውን ባሪያዎችንና ሕዝብህ ናቸው። ጌታ ሆይ፣ ጆሮህ የባሪያህን ጸሎት ስምህን የሚፈሩ ዘንድ የሚወዱትን የባሪያዎችን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሳላፊው ነበርሁ ይላል። እዚህ ላይ የምናየው ነህምያ በምርኮ በነበረ ጊዜ ምንም የከፋው ምንም የቸገረው ነገር አልነበረም። የሚኖረው በቤተ መንግስት ነው። የሚበላው የሚለብሰው የሚጠጣው አለ። ነገር ግን የሚሰማው ነገር አለ። የህዝቡ ጉዳይ የአገሩ ጉዳይ ይሰማዋል። እንግዲህ እሱን ለመጠየቅ የመጡት ሰዎች ሲነግሩት እሱ እንዳሰበው እንዳልሆነ ተረዳ። የኢየሩሳሌምን ጉስቁልና ነገሩት። የአይሁዶችም ጉስቁልና ነገሩት። አንገታቸው ደፍተው እንደሚሄዱ፣ ፍርስራሹ እንዳለ፣ ሰዎች በዚህ ፍርስራሽ እንደሚሳለቁ፣ የአይሁድም ሰዎች አንገታቸው ደፍተው እንደሚሄዱ ነገሩት። የመጀመሪያው የአገርና የሕዝብ ጉዳይ ስለሆነ አለቀሰ። ተሰማው። በዚህ ነገር ተጨነቀ። ለቅሶ እጅግ መራራ ነበረ። ነገር ግን በለቅሶ ብቻ አላቆመም። ኃያል አምላክ ስላለው ወደዛ ጮኸ። ጾመ፣ ጸለየ። የእርሱንና የአባቶቹ የወገኖችን ኃጢአት በእግዚአብሔር ፊት ተናዘዘ። አው ነህምያ አገሩን የሚወድ፣ ህዝቡን የሚወድ፣ ለአገሩ የሚያለቅስ፣ ለአገሩ የሚጸልይ ሰው ነበረ። በዚህ ብቻ አላቆመም። እስከ ምዕራፍ አምስት ድረስ እንሄድ። እግዚአብሔር ራዕይ ሰጠው ኢየሩሳሌምን እንደሚገነባ አንገታቸው የደፉት የአይሁድ ሰዎች ከንቀት የተነሳ ከውርደት የተነሳ በላያቸው ካለ ጫንቃ የተነሳ አንገታቸውን የደፉ አንገታቸውን ቀና እንደሚያደርጉ ራዕይ ተሰጠው። ተነስቼ የኢየሩሳሌምን ቅጥር እሰራለሁ አለ። ይህንንም ለንጉሱ ነገረው። በእርግጥ በንጉሱ ፊት ጥሩ ፊት አልነበረውም። ንጉሱም ጠየቀው። ምን ሆነ ነው አለው። የአገር ጉዳይ፣ የህዝብ ጉዳይ መሆኑን ነገረው። ህዝቡ አገሩ በጉስቁልና እንዳለ አሳወቀው። ንጉሱም እግዚአብሔር ልቡ እንዲራራ አደረገ፣ እንዲረዳው አደረገ። ስለዚህ ከእግዚአብሔር የተቀበለውን ራእይ ተግባራዊ ለማድረግ ነህምያ ተነሳ። ለራእዩም ተግቶ ሰራ። የሚያስፈልገውን ነገር ሁሉ አዘጋጀ። አስቀድሞ ደግሞ ወደ ኢየሩሳሌም መጥቶ ፍርስራሹን ተመለከተ። ለብቻው ዞሮ ካየም በኋላ ሕዝቡን ሰብስቦ ይህንን ፍርስራሽ መስራት እንደሚገባው ተናገረ። ብቸኝነት አልተሰማውም። ከአምላኩ ጋር እንደሆነ ተረዳ። ስራውንም ለመስራት ተጋ። ለለውጡ ተግቶ ሰራ፣ ለተግባራዊነቱንም ሰራ። ህዝቡንም ሰብስቦ አስተባበረ፣ እንዲሰሩም አደረጉ። ተነስተን እንስራሉ፣ እኛ ተነስተን እንስራ እግዚአብሔርም ያከናውንልናል ብለው ተነሱ። ፍርስራሽ አስቸጋሪ ነገር ነው። በፊታችን የሚገኙት ፍርስራሾች አስጨናቂዎች ናቸው። የፈራረሱ ነገሮች ያስጨንቃሉ። ነህምያም አስጨነቀው። በመጨነቅ ብቻ አልቆመም፣ አለቀሰ። በማልቀስ ብቻ አልቆመም። ጸለየ፣ ጾመ። በእሱም ብቻ አላበቀም፣ ለመስራት ተነሳ። ህዝብ ማሰባሰብ ነበረበት። የተጎሳቆለ ህዝብ፣ ተስፋ የቆረጠ ህዝብ ማሰባሰብ አስቸጋሪ ነው። ነገር ግን እግዚአብሔር ረዳው። ህዝቡ ተሰባሰበ። በየክፍሉ ስራ ከፋፍሎ ሰጠ ሰጠ። በስራውም ላይ በትጋት ላይ ትጋት ተጨመረ። የህዝቡም እጅ በረታ፣ ለስራው እጁ አበረታ። ነገር ግን ስራው ሲሰራ ደግሞ እንዲሁ አይሰራም። የሚያፌዙ ጠላቶች ነበሩ። የሚያሰናክሉ ጠላቶች ነበሩ። ስራው እንዲቋረጥ ትጋት የነበራቸው ሰዎች ነበሩ። እሱ ግን የጠላትን ድምፅ ሳይሰማ ስራውን ሳያቋርጥ ቀጠለ። ይህ ሊሰራ አይችልም። ትቀልዳላችሁ ወይ? እናንተ እንደዚህ አይነት ስራ ለመስራት ሞራል የላችሁም፣ አቅም የላችሁም፣ ብትሰሩትም ቀበሮች የሚያፈራርሱት ነው ተብለው የተናቁ በአምሳ ሁለት ቀን ቅጥሩን ቀጥረው ሰሩት። ክብር ለእግዚአብሔር ይሁን። ከተጋን ከበረታን በዓላማችን ከቆም የራእያችን ፍጻሜ ለማየት ከፈለግ የማይሰራ ስራ የለም። ከእግዚአብሔር ጋር ደግሞ ሆኖ የማይከናወን ነገር የለም። ንህምያ እምባውን ጠርጎ በእግዚአብሔር ፊት ጸሎቱን አድርጎ ስራውን ጀመረ። ሥራውን በአምሳ ሁለት ቀን ፈጸመ። ክብር ለእግዚአብሔር ይሁን። እንዴ ደስ የሚል ነው! ያ ይሰራል ያልተባለ ነገር ሲሰራ፣ ያ ይገነባል የተባለ ነገር ሲገነባ፣ ያ አይቻልም የተባለው ነገር ከእግዚአብሔር ጋር ሲቻል፣ የአይሁድ ፍርሃ ጭንቀት አንገት መድፋት ሲወገድ እንዴት ደስ የሚያሰኝ ነው! ክብር ለእግዚአብሔር ይሁን። ነህምያ ምንም አልነበርም። አምላኩን ታምኖ ነው የተነሳው። አምላኩ ያደርጋል ብሎ ነው ስራውን የጀመረው። አምላኩ ደግሞ ታማኝ ነው። እግዚአብሔር ታማኝ ነው። እስከ ግቡ አደረሰው። ፍርስራሽ በጣም አስቸጋሪ ነው። የኢኮኖሚ ፍርስራሽ፣ የማህበራዊ ፍርስራሽ፣ አስተዳደራዊ ፍርስራሽ፣ የቤታችን ፍርስራሽ፣ የጎረቤታችን ፍርስራሽ፣ የቀበሌያችን ፍርስራሽ የወረዳችን ፍርስራሽ፣ የዞናችን ፍርስራሽ፣ የክልላችን ፍርስራሽ፣ የሀገራችን ፍርስራሽ፣ የአህጉራችን ፍርስራሽ፣ የዓለም ፍርስራሽ። እነዚህ ከባዶች ናቸው የምንላቸው ነገሮች እንደ ነህምያ በርትተን ተክተን ተነስተን ከሰራን እግዚአብሔር ፍርስራሻችን ወደ ግንባታ ይለውጠዋል። ፍርስራሹን አስወግዶ መልካሙን ነገር ሆኖ ለምስጋና ያበቃናል። ክብር ለእግዚአብሔር ይሁን። ነህምያን የረዳ አምላክ ዛሬ እኛንም ይረዳል። ለቄው ለመንደሩ፣ ለወረዳው፣ ለዞኑ፣ ለክልሉ፣ ለሀገሩ፣ ለሀገራቱ፣ ለዓለም የሚተጋ የዓለምን ፍርስራሽ የሚሰራ ዛሬ ጌታ ይፈልጋል። ፍርስራሻችንን አይተን ብቻ ማልቀስ የለብንም። መጸለይ መልካም ነው፤ መጸለይ ብቻ አይደለም፤ የድርሻችንን ማድረግ አለብን። ፍርስራሻችን ምን ይሆን በቤታችን ያለመጸለይ ፍርስራሽ፣ የእግዚአብሔርን ቃል ያለማንበብ ፍርስራሽ፣ በቤታችን መሰወያ ያለመኖር ፍርስራሽ። ምን ይሆን ፍርስራሻችን? የኢኮኖሚ ፍርስራሽ፣ የማህበራዊ ፍርስራሽ፣ የሰላም ማጣት ፍርስራሽ፣ የአንድነት ማጣት ፍርስራሽ ይሆን? ንህምያን የረዳ አምላክ እኛንም ይረዳል። ንህምያን የረዳ አምላክ የቤታችንን ፍርስራሽ ይሰራል። የጎረቤታችን ፍርስራሽ ይሰራል። በቀበሌያችን ያለው ፍርስራሽ የተለያዩ ፍርስራሾችን ይሰራል። የሚቻለው ፍርስራሽን የሚለውጥና መልካም የሚያደርግ ጌታ አለን። ግን ፍርስራሻችን ምን ይሆን? ምን አይነት ፍርስራሽ አለን? በሰሜኑ፣ በምዕራቡ፣ በምስራቁ፣ በደቡቡ፣ በመሃል አገሩ ፍርስራሻችን ምንድር ነው? ይህ ፍርስራሻችን ሊሰራ የሚችል ጌታ አለን። አገርና ሕዝብ የሚወደውን ነህምያ ለአገሩ ለሕዝቡ አለቀሰ። ችግራቸው ሲሰማ አነባ፣ በጣም አዘነ። ነገር ግን በዚህ ብቻ አላቆመም። ፍርስራሹ የሚሰራበትን ነገር በጸሎት በራይ ከእግዚአብሔር ራይን ተቀበለ። ያም ፍርስራሽ ለመስራት ተነሳ። ስራውን አስተባብሮ ለእያንዳንዱ ስራውን ሰጥቶ ለእያንዳንዱ ድርሻውን ሰጥቶ ያን ፍርስራሽ ወደ ግንባታ እንዲለወጥና አንገታቸው የደፉበትን ሰዎች የተሳለቁባቸውን ነገሮች ሁሉ ተለውጦ ወደ ደስታ እንደገና አንገት ከፍ አድርጎ ያህዌን ወደ ማመስገን አንድ አምላካቸውን ወደ ማመስገን ተለወጠ። ዛሬም የኛ ፍርስራሽ ያ ነው ይሄ ነው ባንለው፣ የተለያዩ ፍርስራሾች አሉብን። የተለያዩ ችግሮች አሉብን። በህብረተሰባችን ውስጥ የሰላም መፈራረስ አለ። የህብረት መፈራረስ አለ። እኔ ብቻ ልስራ፣ እኔ ብቻ ልታይ የሚል አለ። ያንተ አይጣፍጥም የኔ ብቻ የተሻለ ነው የሚል አለ። እነዚህ ፍርስራሾች እግዚአብሔር ሊሰራ፣ ሊገነባ፣ ሊለውጥ ይችላል። ክብር ለእግዚአብሔር ይሁን። ማልቀስ ብቻ አይደለም፣ መናገር ብቻ አይደለም፣ ከአውሬዎች ጋር ማውራት አይደለም ከሰነፎች ጋር ቁጭ ብሎ ማፌዝ አይደለም። እኛም ድርሻ አለን ለህዝባችን፣ ለሀገራችን፣ ለሀጉራችን፣ ለዓለማችን በጦርነት ለተወጠረችው ዓለም፣ በጥላቻ ለተወጠረችው ዓለም፣ በችግር ውስጥ ላለችው ዓለም። እነዚህ ፍርስራሾች እኛም በጌታ ዘንድ ራሳችንን ዝቅ አድርገን የህዝባችንና የዓለምን ኃጢአት በእግዚአብሔር ፊት አቅርበን ትክክለኛውን ንስሐ ከገባን ችግሮቻችን እንደ እንደጉም ቡን ይላሉ። ክብር ለእግዚአብሔር ይሁን። ግን ምን እየሰራን ነው ያለነው ከአፍራሹ ጋር ነው እያፈረስ ነው ያለ ነው ከአደፍራሹ ጋር ነው ከሰላም አደፍራሹ ጋር ሆነን ነው ሰላም የምናደፈርሰው ወይስ ለበጎ ነገር እጃችን የበረታ ነው ለበጎ ነገር እጃችን እየሰራ ነው አእምሯችን እየሰራ ነው እግሮቻችን ወደ በጎ እየሄዱ ነው ወይ መልካሙን ከአንደበታችን እናወጣለን ወይ? ወይስ የባሰውን አፍራሽ ነገር የምናደርግ ሰዎች ነን? ነህምያ ግን ወጥቶ ፍርስራሹን ወደ ግንባታ ከሚለውጠው ከእግዚአብሔር ጋር ሆኖ ሕዝቡን አስተባብሮ ፍርስራሹን ከህዝቡ ፊት አጥፍቶ የኢየሩሳሌም ቅጥር በአምሳ ሁለት ቀን ተቀጥሮ ለምስጋና በቁ። በነህምያ ዘመን የነበረ ጌታ ዛሬም በኛ ዘመን የሚሰራ ጌታ ነው። ዛሬም ችግራችን ሊያስወግድ የሚችል ጌታ አለን። ዛሬም መከራችን የሚያርግ ጌታ አለን። ዛሬም ሰላማችን ወደ እኛ የሚያቀርብ ጌታ አለ። ዛሬም ህብረታችንን ወደ እኛ የሚያመጣ ጌታ አለ። ዛሬም አንድነታችን የሚጠብቅ ጌታ ከእኛ ጋር አለ። ለምን ይሆን ታዲያ ችግራችን የበዛው፣ መከራችን የበዛው ለምን ይሆን? ኦም፣ ብለን እስቲ እናስተውል፣ ራሳችንን ንጠይቅ። ለሆኑት ነገሮች የኔ እጅ አለበትን እንበል። ካለንስ ንግባ፣ እናምልጥ፣ ህዝባችንን እናስመልጥ። ሰላማችን እናስመልስ፣ ህብረታችን እናስመልስ፣ አብሮ መኖራችን እናስመልስ፣ አብሮ መብላታችን እናስመልስ፣ እርስ በርሳችን መረዳዳታችን እናስመልስ፣ ፍቅራችንን እናስመልስ። ጌታ የሚፈልገው የእኛ መመለስ ነው። ነህምያ እኮ ስላለፉት አባቶቿ ነባ ለቀሰ፣ ንሳ ገባ መኩራራቱ ብቁ ነኝ ማለቱ በቂ አይደለም። መኩራራቱም በጌታ ሲሆን ነው። ጌታ ካላደረገ ለብቻችን የምናደርገው ነገር የለም። ከእኔ ጋር ትሰራላችሁ ብሏል። ከእርሱ ጋር ነን ወይ? ከእርሱ ጋር ከሆን ችግራችን ለምን በዛ? መከራችን ለምን በዛ? ጥላቻችን ለምን ሰፋ? ሰላማችን ለምን ጠፋ? አንድም ሁለትም ሆናችሁ በስሜ ብትሰበሰቡ በዛን ይገኛለሁ ያለ ጌታ እንዳይገኝ ያደረገው ምንድን ነው? እንዳይሰማ ያደረገው ምንድን ነው? በአንድ ሰው ምክንያት በረከት በዓለም ሁሉ መጣ። በአብርሃም ምክንያት ዓለም የበረከት ዓለም ሆነች፣ በረከት ተገኘባት። በአብርሃም ምክንያት ዓለም ዳነች። ጌታ ኢየሱስ ክርስቶስ መጥቶ ዓለምን አዳነ። ዓለምን አድኖ ሰዎችና ሰዎች አስታረቀ፣ ሰዎች ከእግዚአብሔር ጋር አስታረቀ። ዛሬ እኛ የበረከት ሰዎች ነን ወይስ የርግማን የክፉ ነገር መንስዎች ነን ወይስ የመልካም ነገር አመንጮች? ጌታ የሚወደው ጌታ የሚፈቅደው ጌታ ደስ የሚያሰኘው እንደ ነህምያ አገራችንና ህዝባችንን የምንወድ ሰዎች እንድንሆን ነው ለሀገራችን የምናለቅስ ሰዎች፣ ለሀገራችን የምናነባ ሰዎች፣ ለህዝባችን የምናነባ ሰዎች፣ ለህዝባችን መልካም መሆን የምንተጋ ሰዎች፣ ለምድራችን ሰላም መምጣት የምንሰራ ሰዎች፣ የምንጸልይ ሰዎች፣ የሚመጣውን ነገር እግዚአብሔር ራእይ ሲያሳየን ያንን ራእይ የምንተገብር ሰዎች ለራእይው ደግሞ ተክተን የምንሰራ ሰዎች፣ ብቸኝነት የማያስፈራራን ሰዎች። ለብቻዬ ምን አደርጋለሁ? ጌታ እኮ ለብቻችን ስንጸልይ ይሰማል። ለምድራችን ስንጸልይ ይሰማል። ለህዝባችን ስንጸልይ ይሰማል። ለሰላማችን ስንጸልይ ይሰማል። ለህብረታችን ስንጸልይ ይሰማል። ለአንድነታችን ስንጸልይ ይሰማል። የሚሰማ ጌታ ነው ያለን። እኛ ግን እንዴት ነው ያለ ነው? የነህምያ ልብ አለን? እንደ ነህምያ የሚገደን ሰው ነን? ነህምያ ምንም አልጎደለውም። በቤተ መንግሥት ነው ያለው። ከሌሎች የተሻለ ኑሮ ይኖራል። በስደት ካሉት የተሻለ ኑሮ ይኖራል። በቃ ምን አለበት? ይሄ ለኔ በቂ ነው አላለም። የምድሩ ነገር አሳሰበው፣ የህዝቡ ነገር አሳሰበው፣ የጉስቁልናው ነገር ወደ ውስጥ ገብቶ በጣም አስለቀሰው። ዛሬ እኛ ምን አይነት ሁኔታ ውስጥ ነው ያለ ነው? በምን አይነት ሁኔታ እንገኛለን ወገኖች? ፍርስራሽ አለ። ዙሪያችን ፍርስራሾቹን አይተናል። ማን ነው ያፈረሰው? እንዴት ነው የፈረሰው? እንዴትስ መገንባት እንችላለን? ሰላማችን እንዴት መገንባት እንችላለን? አንድነታችን እንዴት መገንባት እንችላለን? ፍቅራችን እንዴት እንደገና ለማምጣት እንችላለን? እንዴትስ መተጋገዝ እንችላለን? ከእግዚአብሔር ጋራ ይህንን አጀንዳ ይዘን የምንጸልይ ሰዎች እንድንሆን ያስፈልጋል። ብዙ ፍርስራሾች አሉብን። አናለቅስም ይሆናል፣ አናዝንም ይሆናል፣ ደልቶን ይሆናል። የምሰለን እንጂ ትክክል አይደለም። ለአንተ ሊደረግልህ የምትፈልገውን ነገር ሁሉ ለአንተ እንዲሆን የምትፈልገው ነገር ሁሉ ለወንድህም እንዲሁ አድርግለት ይላል ቃሉ። የእኛ ደስታ ወንድማችን ይፈልጋል። የእኛ መታወክ ወንድማችን አይፈልግም። የእኛ መሰቃየት ወንድማችን አይፈልግም። እኛ ደግሞ የወንድማችን መሰቃየት፣ የወንድማችን ሰላም ማጣት መፈለግ የለብንም ። ተግባብተን ተነጋግረን፣ አብረን ሆነን ችግራችን በአንድነት መፍታት አለብን። ለብቻችን የምናደርገው ነገር የለም። ከጌታ ጋር ሆነን ችግሮቻችንን ማስወገድ እንችላለን። ጌታ ይረዳናል፣ ሰላማችንም ይመልስልናል፣ አንድነታችንም ያመጣልናል፣ እርካታም በሕይወታችን ያደርጋል። ተነስተን በተቀመጥንበት ጊዜ ሁልጊዜ ምን ይሆን የሚለው ነገር ከኛ ይወገዳል። ነህምያ በአምሳ ሁለት ቀኑ ያንን ቅጥር ከሰራ በኋላ እሱም ህዝቡም አረፈ። ክብር ለኢየሱስ ይሁን። ስለዚህ ዛሬ ህዝባችን እኛም የምናርፍበትን ፍርስራሾቻችንን ለመስራት ከጌታ ራእይን እንቀበልና ተነስተን እንስራ። እግዚአብሔር በዚህ ይረዳናል፣ ያግዘናል። አሜን።